ሰላም ጤና ይስጥልኝ። እንደምናችሁ ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የምሰራው ኬክ ነው፣ ቀለል ያለ ከሻይና ከቡና ጋር እንደስናክ የሚበላ ኬክ ነው የምሰራው። የሚያስፈልጉኝ ነገሮች ለመስራት ያቀረብኳቸው ነገሮች ሁለት እንቁላል፣ አንድ የሻይ ማንኪያ ቤኪንግ ፓውደር፣ ቫኔላ የምጠቀመው አንድ የሻይ ማንኪያ ነው፣ ግማሽ ኩባያ ቅቤ፣ አንድ ኩባያ ከግማሽ ስኳር እንደገና ደግሞ አንድ ኩባያ ወተት፣ ግማሽ ኩባያ የሎሚ ጭማቂ እና ዱቄት ሁለት ኩባያ ናቸው። እሺ መጀመሪያ ምንድን ነው የምናደርገው? እንቁላሉን ቅቤውን ው ቅቤውን ቀለጥ አድርገን እንቁላሉን፣ ስኳሩን እና ቫኒላውን አንድ ላይ እንመታቸዋለ። ማለት እንዲቀላቅሉ በደንብ መምታት አለብን ማሽን መምቻ ማሽን ካለን በዛ ብንጠቀም ሞር እንዲቀላቀልን፣ ይረዳል። ስፔሻሊ እንቁላሉ በደንብ ከተመታ እና ከተቀላቀለ ከስኳር እና ከቅቤው ጋር ምንድን ነው የሚሆነው ኬኩ ሲጋገር በደንብ እንዲነፋ ያደረግላል። ምክንያቱም አየር በደንብ ስለሚገባ እንዲነፋ ይረዳል ማለት ነው። አሁን በደንብ ይህን አንድ ሶስት ደቂቃ እስከ አምስት ደቂቃ ድረስ ብንመታው ጥሩ ነው። በነገራችን ላይ እንትንን ሳልጨምረው ረሳሁትኝ። የሎሚ ፍቅፋቂውን አሁን ልጨምረው፣ ድቄቱን ከመጨመሪያው በፊትና ትንሽ አብሪ መተዋለውኝ፣ አብሮ ገብቶ መመታት ነበረበት። ድቄታችንን ብንችል ስንጨምር እየነፋን ብንጨምር ጥሩ ነው፣ ምክንያቱም እንዳይጓጉል ጓጓላ እንዳይኖር ስለሚረዳ ዱቄታችንን እየነፋ ነው የምንጨምረው? ያው እየነፋው ነው የምንጨምረው። እኔም እሺ። እንደገና ደግሞ ያው ዱቄቱን ከጨመርን በኋላም ከዱቄቱ ጋር ቤኪንግ ፓውደራችንንም እንጨምራለን። ያው ጨምሬዋለሁ ቅድም። ምንድን ነው የረሳሁትኝ ስጨምር ወተታችንን አልጨመርንም፣ እና አሁን ከዱቄቱ ጋር እያቀላቀልኩ እጨምራለሁ። ብዙ ጊዜ ወተቱ ከእንቁላል እና ከቅቤው ከስኳሩ አብሮ ቢመታ ጥሩ ነበር ግን ያው አሁን ጨምሯለው ዱቄቱን እየሰራው ማለት ነው። ዱቄቱን እያቦካው ማለት ነው። እኛ ማቀላቀል ነው። በደንብ ተቀላቅሏል ወተቱም፣ ሁሉም ነገር በቃ ይሄ ወደ መጋገሪያ ሳሃን ውስጥ ተገልብጦ ለመጋገር ዝግጁ ነው ማለት ነው። የመጨ እሺ፣ እንደምታዩት ያው በቃ ኬኩን በደንብ እኩል እኩል ኢቭን መጋገሪያ ላይ እንዲቀመጥ በደንብ አድርጌ አስተካክዬ አስተካክዬዋለሁኝ በቃ ካሁን በኋላ መጋገር ነው የቀረው ማለት ነው። ኦቭኑ የኔ ኦቭኔ ብዙ ጊዜ የምጠቀመው ለኬክ 375 ላይ ነው እና 375 ሆኖ እስከ ከ35 ደቂቃ እስከ 45 ደቂቃ ሊፈጅ ይችላል አንዳንድ ጊዜ እና ያው አሁን ኦረዲ ኦቭኔ ሞቋል። ቅድም ኬኩን እንትን እያረግኩኝ እያቀላቀልኩኝ ኦቭኔ ኦን አርጌው ነበረ፣ ሞቋል። በቃ አሁን ከጥተዋለሁ ማለት ነው። እንግዲህ ሲበስል እናያለን ማለት ነው። እሺ አሁን ደግሞ ለኬኩ ያው ክሬም ስለማልሰራለት ከላይ ድርቅ እንዳይል ትንሽ እንደ እርጥበትና እንዴት ነው ለስለስ እንዲያርገው ማለት ነው እንዲኖረው የአራ የግማሽ ኩባያ ሎሚውንና ከአንድ ኩባያ ከግማሽ ያወጣውት ስኳር ለኬኩ የተጠቀምኩትኝ አንድ ኩባያውን ነው። ግማሽ ኩባያው ስኳር እንዳለ ነው። ሎሚውንና ስኳሩን አንድ ላይ አቀላቅልና ስኳሩ ሎሚ ውስጥ እስኪሟሟ ድረስ አሞቀዋለሁ ማለት ነው። እኔ የምጠቀመው ማይክሮዌቭ ነው ለማሞቅ። ግን ያው በእሳት ላይ ቢሆን ማሞቅ ይችላል፣ ግን እንዳይፈላ ያው እንትን እንዲል። ከፈላ ስኳሩ እራሱ ወደ ሌላ ነገር ስለሚቀየር ወደ ሲረፕነት ስለሚቀየር፣ ሲረፕ እንዳይሆንብን፣ ግን ሞቅ ነው የምናደርገው ማለት ነው። ስኳሩ እስኪሟሟ በቃ እንደዛ እናደርጋለን። ሎሚ እና ስኳር እና ሞቃ እስኪል በቃ ስኳሩ እንትን ውስጥ እንዲሟማ ነው የምናደርገው። ሞቃውን ማይክሮዌቭ ውስጥ ከትቸው በቃ ትንሽ ሙቀት ሲኖረ ስኳሩ እንዲሟማ ነው እንጂ እንግዲህ ያው ኬኩን አንድ አርባ ደቂቃ ጋግሬው በ375 ዲግሪ ፋርናይት ነው በዛ ጋግሬው ያው ደርሷል። በሳ በሳ እንዲገባ ማለት ነው ሲሮፑ እንዲገባ ወደ ውስጥ በሳ በሳ አደርገዋለሁ። ስኳሩ እና ሎሚው ተቀላቅለው ያው ስኳሩ ማምቷል፣ ያው ወፈር ብሎ በቃ እንዲህ ነው የሚመስለው። ይሄን በማንኪያ ላው ላይ ፈሰስ ነው የማደርገው ማለት ነው በየቦታው በቃ ሙሉ ለሙሉ በደንብ ልብስ እስኪያደርገው፣ በደንብ እንዲያርሰው እናረግና አብዞርብ እንዲያርገው ጠብ እስኪያደርገው እንጠብቃለን ማለት ነው። እሺ አሁን አንድ 15 ደቂቃ ጠብቀዋለሁ። እስኪ አሁን ኬኩን ቆርሼ እናየዋለን ማለት ነው። መጀመሪያ ከእቃ ውስጥ ላውጣውና ያው እንደምታዩት ሎሚውና ስኳሩ ሁሉ ሙሉ ለሙሉ ዞሮ እዚህ ዳርዳሩ ላይ በመሀል ፈሷል፣ እና ምንም ማለት አይደለም። ያው ሙሉ ለሙሉ አግኝቶታል። የተረፈው ትንሽ ፈሰስ ብሏል፣ ምንም ማለት አይደለም። እና ያው ኬኩ ይሄን ይመስላል። እስቲ ደግሞ እንቁረሰውና እኔ ብድግ ብሎ ይወጣል፣ ይሄ እንደምታዩት ማለት ነው። ያው ኬኩ እንደምታዩት ነው እንግዲህ እንደዚህ ወጥቷል። ያው ከሻይ ጋርና ከቡና ጋር ለቁርስም ለስናክም አንዳንድ ጊዜ መብላት እንችላለን። ብዙ ክሬም ስለሌለው ያው ቅድም ያረግንበት ከላይ ስኳሩና ሎሚው ትንሽ እርጥበትና ለስላሴ ከላይ ይሰጠዋል። ግን ያው በቃ ይሄ ነው የሚመስለው ኬኩ ማለት ነው።